ምን ነው? ጽጌ፣ መልካም መልካም አጫወተሽ ማለት፣ እና ደግሞ ልታለቃቅሽ መጣች ምናምን እያላችሁ ኮሜንት ላይ የምትጽፉ ማለት ነው። ሩታ ብታለቅስም ለባሏ ነው። አንቺ አለሽ አይደል እንዴ፣ በፌስቡክ ላይ አገኘሽ ወንድ የምታለቅሽ። ሰላም፣ ሰላም ቤተሰቦች፣ እንዴት ናቸው? ሰላም ናችሁ? እኔ የምለው ማለት ነው፣ ጽጌ፣ ሩታ አላለቅስም ማለት ቻችሁ እንዴ? ማልቀስ የለብሽም፣ እንደዚህ ማለት የለብሽም እንዴ? ልጅቷ ኳላ አላለቀሰችም። በግድ ካላለቀሽ ለምን እንደዚህ ደስተኛ ሆንሽ ነው እንዴ? እና ኮሜንታተሮች አትሳደቡ። ምክንያቱም አብርሽና ሩታ አልተለያዩም፤ የሚለያዩም ሰዎች አይደሉም። አይለያዩም ሲጀመር ማለት ነው። ሲቀጥል አሁን ሰላም ይወርዳል። ደስ ይበላችሁ፣ ደስ የሚላችሁ ደስ ይበላችሁ። የምትናደዱ ደግሞ እንግዲህ በረኪና አለ፣ በረኪና ጠጡ ማለት ነው። በነፃ የመዳን ቤትም በረኪና አንስታችሁ ጠጡት ማለት ነው እና አብርሽና ሩታ ይታረቃሉ። ብዙዎቻችሁ ደግሞ ሩታ ታለቃቅሳለች ምናምን ትላላችሁ፣ እና ሩታ ብታለቅስም ለባሏ ነው ብታለቅስም። እስኪ እናንተ አስቡት፣ አንድ ሰው ተነስቶ ስንት ዋጋ የከፈለችበት ፍቅር እዚህ ጋር መና ሲቀር ጥሏ ሲሄድ እንዴት ምን ልትል ነው የፈለጋችሁት? ምን ልታደርግ ነው የፈለጋችሁት? ልትደባደበው ነው የፈለጋችሁት? ሂድ ውጣ ልትለው ነው የፈለጋችሁት? ወይስ መንገድ በሩን ከፍታ እንድታስወጣው ነው የፈለጋችሁ? እንዴት ነው የምታስቡት? የትኛችሁ ማለት ነው? እኔ ማ እኔ በእሷ ቦታ ቦን ብለን ማሰብ አለብን አይደለም? ባል ፍቅረኛችን ራ እንዴት ነው የምታለክሱት? እኔ እንደ ራሴ ማውራ እንዴት ነው የምታለክሱት? አቢባ ቤት እየሄዳችሁ ባል ያረገኛ ቡዬ በፍቅር የተጎዳው ሰው ነኝ አኪሚኝ እያላችሁ አይደል እንዴ ዛሬ ሩታ ላይ ለምንድን ነው የሚገንባችሁ? ይህ ልጅ እኮ ባሏ ነው። ምንሆናችሁ ነው? ዋጋ የከፈለችበት ፍቅር ነው። እንዲለያዩ ማንም አይፈልግም፣ ግን የሚሰራው ስራ ትክክል ስለሆነ ብዙ ነገር ልንናገር እንችላለን። አብርሽን ማለት ነው ላንደግፈው እንችላለን፣ ግን አብርሽን አንጠላውም። ማናችን? እኔ በበኩሌ አልጠላውም፣ ግን እሱ የሚሰራው ስራ ትክክል አልነበረም። ሩታም ደግሞ ተበቅለዋለች። እዚህ ጋር ደግሞ የእሷ ሚብቃ የእሱ ሚብቃ ማለት በቀል ማለት ነው። እልህ ትዳርን ያፈርሳል እንጂ ትዳርን አያቀናም። በነገራችን ላይ ስለዚህ አቁመው፣ ወደ ራሳቸው ፈጣሪ ይመልሳቸው። ወደ ራሳቸው እንዲመለሱ እንፈልጋለን። ሁለቱ በአንድ ሆነው እንዲመጡ ማትፈልጉ እንግዲህ በረኪና